ሰላም ውድ የኑሮ በሸገር ተመልካቾቻችን፣ አይፎን እንዲሁም ደግሞ ሳምሰንግ ስልኮችን መግዛት ወይም ደግሞ መቀየር ለምትፈልጉ ሰዎች ዛሬ አዲስ አበባ ላይ ያለው የሳምሰንግና የአይፎን ገበያ ምን ይመስላል፣ ዋጋውስ፣ ጥራቱስ የሚለውን ለማየት በአንድ የሞባይል መሸጫ ሱቅ ተገኝቻለሁ። እኔ ኑሃሚን ነኝ። ቻናሉ ደግሞ ኑሮ በሸገር ነው። አብራችሁን ቆዩ። ተመልካቾቼ አሁን የምገኘው ቦሌ ሰላም ሲቲ ሞል ሀቅ የሞባይል ስቶር ነው። እሱ ደግሞ ራሱን አስተዋውቆ የሚዟቸውን የአይፎን እና የሳምሰንግ ሞባይሎች ያሳየናል። ሰላም፣ እንዴት ነህ? እንኳን በደህና ስምህን ማለት ነው። የሀቅ ስቶር ባለቤት። እሺ፣ ሳቢር፣ መጀመሪያ እስኪ ከአይፎንን ጀምር ነው። ብዙ ኮንቴንት ክሬት የሚያደርጉ ሰዎች ያው ለካሜራ ጥራቱ ስለሚፈልጉት ከምትይዟቸው የሌተስት አይፎኖች ጀምረን ሌሎችንም ታሳየኛለህ። አይፎን መጨረሻ ላይ ሎንች ያደረገው አይፎን 16 ፕሮማክስ ነው። ከዛ ጀመሪ ወደ ታች ላሰች። እሺ አይፎን 16 ፕሮማክስ እነዚህ ናቸው። ሞስት ኦፍ ዘም አሁን ያሉት በአዲስ ነው፣ ሲልድ ናቸው። አንቦክስ አድርጎ ነው ሰው የሚጠቀሙ። በ256 ጂቢ በ512 ጂቢ በ1 ጂቢ ስቶሬጅ አማራጭ አላቸው። ከለር በነጭ፣ በጎልደን፣ በጥቁር ከለር አማራጭ አላቸው። ካሜራቸው በጣም የሚገርም ነው። ላይክ ዲጂታል ካሜራ ያክል የሚገርም ጥራት ያለው ካሜራ ነው ያላቸው። የካሜራ ጥራታቸው ምን ያህል ነው? ካሜራ ጥራታቸው 48 ሜጋፒክሰል ነው። አልትራዋይድ ካሜራ ነው። ፎርኬ ነው። በጣም የሚገርም ጥራት ያለው ካሜራ ነው። ስለዚህ ለፎቶ ለቪዲዮ ኮንቴንት ክሬት ለሚያደርጉ ሰዎች በጣም አሪፍ ነው። ዩቲዩበሮች፣ ቲክቶከሮች አብዛኛው የሚመርጡት ይህ ነው። ከለር አማራጭ ምን ምን አለው ነበር ያልከኝ? በጎልደን አለው ዲዘርት ታኒ የሚባል በነጭ አለው ዋይት ቲታኒየም፣ በጥቁር አለው ብላክ ቲታኒየም። ቦዲያቸው ቲታኒየም ስለሆነ ላይት ቦዲን ያላቸው እንደ በፊቶቹ ከፊፍቲን ፕሮማክስ ጀምሮ ያሉት ቲታኒየም ቦዲን ያላቸው ላይት ናቸው። በጣም አሪፍ። ዋጋው ስንት ነው? ዋጋቸው በ256 ጂቢ እስከ 190 ሺህ ብር ድረስ፣ በ512 እስከ 215 ሺህ ብር ድረስ፣ በአንድ ቴራ እስከ 260 ሺህ ብር ድረስ ከፍ ያሉ ሌላም ደግሞ ይሄኛው ደግሞ አይፎን ፊፍቲን ፕሮማክስ ነው። ፊፍቲን ፕሮማክስም እንዲነ ቲታኒየም ቦዲ ያለው ሲሆን ሚገርም ይህም አሪፍ ካሜራ ጥራት ነው ያለው። ይህም እንዲህ ለዩቲዩበሮች ለሁሉ አሪፍ ካሜራ ያለው ነው። 256፣ 512 እስከ አንድ ቴራ ድረስ አለ ይህም ስቶሬጅ። ከለር አማራጭ ናቹራል ቲታኒየም ሲልቨር ከለር ነገር አለው፣ ነጭ አለው፣ በጥቁርም አለው። እነዚህ ደግሞ እስከ 155 ሺህ ብር። ራሙ ስንት ነው? ራም እንኳን አይፎን ዲፎልት ናቸው፣ እንደ ሳምሰንግ ራም እንትን የላቸውም። ፈጣን ናቸው ስልኮች። ዋጋው ስንት አልከኝ? ዋጋ እስከ 155 ሺህ ብር። ከዚህ ደግሞ ዝቅ እያለን ስመጣ አይፎን ፎርቲን ፕሮማክስ አለ። እነዚህ ገበያ ላይ አዲሶቹ ብዙም አይገኙ። አዲሶቹ ብሞስቶ ታይም ሪፓክ ናቸው። በዩዝድ ኦሪጂናል አለኛ ጋር ባትሪያቸው ከዘጠና ፐርሰንት ጀምረዋሉ፣ ከዘጠና ወደ ላይ። እነዚህም እንዲሁ አሪፍ ካሜራ አላቸው። አይፎን ካሜራ አይታማም። ብዙ ሰውም ነው የሚፈልገው። እነዚህም ከለር አማራጭ በጥቁር በጎልደን በፐርፕል አለው። ፐርፕል የራሱ ከለር ነው። ስቶሬጅ በ256፣ 512 አንድ ቴራ ድረስ አለው። እነዚህም እንደዛው በዩዝዶቹ እስከ 103 ሺ ብር ድረስ አለ። በአዲስ በሪፓክዱ ደግሞ ከሆነ እስከ 110 ሺ ብር ድረስ አለ። ሪፓኮቹን ደግሞ ክሊር ሳደርግልሽ፣ ሪፓክ ማለት ዩዝዶ ነው፣ ወደ ካምፓኒ ተመልሰው ፊክስ የሚደረግ ነገር ተደርጎላቸው እንደ አዲስ የሚወጡ ናቸው። እነሱ ሞዴል ነንበራቸው ይቀየራል። ኤም የሚል ሞዴል ነበር ከሆነ የሚጀምረው ማኑፋክቸር ናቸው፣ ፋክተሪ ነው። ሪፓክ ደግሞ ገብተው ፋብሪካ ተመልሰው ሲወጡ ኤፍ ብሎ ይጀምራል ሞዴል ነንበሩ። ስለዚህ በዛ መለየት ይችላሉ ማለት ነው። ኦሪጂናል ነው ነው ነው። አሁን ይሄኛው ኦሪጂናል ሆኖ ዩዝድ ነው፣ ይሄኛው ዩዝድ ሆኖ ኦሪጂናል ነው። ኤም ሞዴል ነንበር ነው የሚጀምረው ያው ካንትሪ ኮድ ምናምን አላቸው። ኤልኤል ከሆነ አሜሪካ ነው፣ ሲኤች ከሆነ ቻይና ነው፣ ሲ ካናዳ ነው። በእንደዛ መልኩ ከስተመሮች መለየት ይችላሉ በጣም አሪፍ አንተ እንደ ባለሙያ የትኛውን ሰጀስት ታደርጋለህ ስላይትሊ ዩዝዶ ነው ኦሪጂናሉን ወይስ ሪፓክ የተደረገው እና እኔ ሪኮመንድ ማድረገው ኦሪጂናል ዩዝዶች ነው ስላይትሊ ዩዝዶች ምክንያቱም እነዛ የሆነ ነገራቸው ተበላሽቶ ገብተው ፊክስ ተደርገው የሚወጡ ስልኮች ናቸው ስለዚህ የዚህችኛው ዋጋ ስንት ነው የዚህ ዋጋ በዩዝዶ እስከ 103 ሺ ብር ሌላ ምን ከፎርቲን ፕሮማክስ ደግሞ ዝቅ ስንል ይሄ ሰርቲን ፕሮማክስ ነው። ይሄ ለእኛ ሀገር ተመራጭ የሆነ ስልክ ነው። ሰርቲን ፕሮማክስ ባትሪ ዋይዝም በጣም የተሻለ ስልክ ነው። ካሜራም አሪፍ ነው። እስካሁን ካየናቸው ባትሪ ይሄኛው ይሻላል። ባትሪ ከፎርቲን ፕሮማክስ በታች ኖርማሊ ሲክስቲን ፕሮማክስ ምናምን ይበልጡታል፣ ግን ይሄኛው በደረጃው ባለበት ደረጃ ባትሪ ፐርፎርማንሱ በጣም አሪፍ ስልክ ነው ይሄኛው እነዚህም በስላይት ሊዩዝድ ነው የሚገኙት ኦሪጂናል ስላይት ሊዩዝድ። እነዚህ አዲስም ብዙም አይገኝም መሪ ፓክት ካልሆነ እነዚህ ደግሞ እስከ 85 ሺህ ብር ይገኛሉ። ከለር አማራጭ አላቸው። በዚህ ከለር በጥቁር አለ፣ በግሬ በጎልደን አለው፣ በሴሪያ ብሎ አለው። የራሱ ደግሞ መለያ ከለር አለው። ሴሪያ ብሉ ላይት ብሉ ነገር እሱ አላቸው እነዚህም 256 ጂቢ በአምስት 12 በአንድ ቴራ ድረስ አላቸው እነዚህ በጣም ፐርፎርማንሳቸው አሪፍ ስልኮች ናቸው። ለባትሪ ለባትሪ በተለይ ከሰርቲን ፕሮማክስ ደግሞ ዝቅ ስነ እነዚህ አይፎን ሰርቲን እና አይፎን ፎርቲን አሉ። እነዚህ ቤዝ ሞዴሎች ናቸው፣ አሪፍ ስልክ ናቸው። ለሳይዝም አሪፍ ነው። ሴቶች በብዛት ይመርጡታል ይህንን ስልክ። እኔ ራሱ አይኔ ውስጥ ገቡ እስካሁን ካየናቸው በተለይ ልዩነታቸው ግን ብዙም። አሁን ይሄ ፎርቲን ነው፣ ፎርቲን ነው ይሄ ሰርቲን፣ ብዙ ልዩነት የላቸው። እንዴት ነው የሚለዩት? ካሜራ ሳይዛቸው ትንሽ ተለቅ ይላል። የፎርቲን ሳይዝ ትንሽ ተለቅ ይላል። የከለር ለውጥ አላቸው። ይሄኛው ከለር እዚህ ፎርቲኑ በነጭ አለው በዚህ በፐርፕል ከለር አለው በላይት ብሉ ከለር አለው እነዚህ ደግሞ በፒንክ አላቸው በነጭ በጥቁር በግሪን አላቸው ስቶሬጅ በ128 በ256 512 ድረስ አላቸው ፎርቲኑም ሰርቲንም አላቸው ድረስ አላቸው። ዋጋቸው የሰርቲን እስከ 56 ሺ ብር ድረስ አለ። በስላይት ሊዩዝድ ናቸው። እነዚህ ኦሪጂናል ስላይት ሊዩዝድ ፎርቲኑም እስከ 65 ሺ ብር አለ። እነሱም ስላይት ሊዩዝድ ኦሪጂናል ናቸው። ባትሪያቸው ከ88 እስከ 92 ድረስ ይገኛሉ። እስከ ዘጠና ሁለት በጣም ከዚህ ደግሞ ስንቀጥል አይፎን 12 ፕሮ ፕሮማክስ አለ። 12 ፕሮ ማክስ ደግሞ በ256 ጂቢ በ128 ጂቢ 512 ጂቢ ድረስ አለው። እነዚህም አሪፍ ስልክ ናቸው፣ ትንሽ ቆየት ያሉ ናቸው ግን እስቲል ፐርፎርማንሳቸው አሪፍ ነው። ባትሪ ከ85 ጀምሮ እስከ 90 ድረስ ይገኛሉ። እነዚህ መካከለኛ ዋጋ ላይ ያሉ ናቸው። እነዚህ እስከ 65 ሺ ብር ይገኛሉ። እስከ 65 ከ60 እስከ 65 ሺህ ብር እንደ ስቶሬጅ ዲፍረንስ ናቸው፣ እንደ ኮንዲሽን ናቸው። እነዚህም ኦሪጂናል ስላይት ሊዩዝድ ነው የሚገኙት፣ አዲስ ሪፓክድ ነው እንጂ ከለር አማራጭ ደግሞ በዚህ በብሉ አለው፣ በግሬ ከለር አለው፣ በጎልደን ከለር አለው። እነዚህም አሪፍ ስልኮች ናቸው፣ ተመራጭ ናቸው። ለእነዚህ ዩቲዩበሮችም ቲክቶከሮችም ይጠቀሙታል። በመቀጠል ዝቅ ስንል ደግሞ ከእሱ አይፎን ትዌልቭ ባለች እነዚህ ደግሞ ሳይዝ አነስ ያለ ለሚወዱ ሰዎች ነው። በ128 ጂቢ በ64 ጂቢም አለው በ256 ጂቢም አለው። እነዚህም ባትሪያቸው አሪፍ ነው። ፋይቭ ጂ የሚጀምረው ከነዚህ ጀምሮ ነው። አይፎን ፋይቭ ጂ የሚሰራባቸው ስልኮች ያሉት ከ12 ጀምሮ ነው። ኤልሲዲ ስክሪናቸውም የተቀየረው ከ12 ጀምሮ ነው። አሪፍ ፐርፎርማንስ ያለው ስልክ ነው። ስላይትሊ ዩዝድ ነች። ስላይትሊ ዩዝድ ነች። እነዚህም ባትሪ ከ88 እስከ 90 ይገኛሉ። ከ85 እስከ 90 ዋጋቸውም አሪፍ ነው፣ እስከ 48 ሺ ብር በ128 ጂቢ ተመጣጣኝ ዋጋ ናቸው። ከለር አማራጭ በብሉ አለው፣ በዚህ በጥቁር አለው፣ በነጭ ከለር አለው። እሱም ማግኘት ይችላል። በጣም አሪፍ። ከእሱ ደግሞ ዝቅ ስንል አይፎን 11 እና 11 ፕሮ አለ ኢለቨን ሞዴል ላይ እነዚህም በስላይት ልዩስ ኦርጅናል ነው የሚገኙት። እነዚህ በ256 ጂቢ በ64 ጂቢ አላቸው። ኢለቨን ፕሮ ኢለቨኑ ደግሞ በ64 ጂቢ እና በ128 ጂቢ አለው። እነዚህ እስከ 38 ሺ ብር ይኖራሉ፣ ኢለቨኖቹ ኢለቨን ፕሮ ደግሞ እስከ 42 ሺ ብር አለ። ባትሪያቸውም አሪፍ ነው። ግን ከነዚህ ትንሽ ዝቅ ይላል። ትንሽ የቆዩ ስልኮችም ናቸው ሞዴላቸውም የቆየ ነው። እነዚህ ሞስቶቭ ሪፓኮች ናቸው። ሪፓኮቹ ይሻላሉ። እነዚህ የኢለቨኖቹ በጣም የቆየ ስልክ ስለሆነ ባትሪያቸውን ቢገኝ ከ82 እስከ 87 እንደዛ ነው የሚገኙ። ባትሪ ፐርፎርማንሳቸው ዝቅ ስለሚል በጣም ሪፓኮቹ ይመረጣሉ የኢለቨኖቹ ዋጋቸው ስንት ስንት አልከኝ? ዋጋቸው ይሄኛው በስላይት ልጅድ ከሆነ 37 38 ሺ ብር ይገኛል። በአዲስ ደግሞ በሪፓፕሊክ ከሆነ እስከ 40 ሺ ብር። ኢለቨን ፕሮ ደግሞ በአዲስ ከሆነ እስከ 45ሺ ብር። በስላይት ልጅድ ከሆነ ደግሞ እስከ 40ሺ ብር። በጣም አሪፍ። ሌላም የምትይዙት አለ? አይፎን ወይስ ጨረስ? ሌላም የመጨረሻ ደግሞ አይፎን ኤክስ አለ። አይፎን ኤክስ ሞስት ኦፍ ታይም እነዚህ ሪፓክ ናቸው ሚኖሩት። በጣም የቆየ ስልክ ነው። ኦልሞስት ከገበያ እየወጣ ያለ ስልክ ነው፣ ግን ሪፓኮቹም አሉ። አዲስ ተብሎ የሚሸጡት ሪፓክ ናቸው። ለፋብሪካ ገብቶ ተመልሶ የሚወጣ ነው። እናንተ የምትይዙት ሪፓክ ነው አይፎን ኤክስ ሲሆኑ፣ እነዚህ ደግሞ በ256 ጂቢ ነው የሚገኙት። በብዛት እስከ 27ሺ ብር አነስ ያለ ዋጋ ወይም እንደ ሁለተኛ ስልክ ለሚፈልግ ሰው ይሆናሉ። እስካሁን ካየናቸው ኦን በጀት ከ27ሺ ብር ይገኛል። በጣም አሪፍ ኬት ነው። ኬት ሀገር ነው። አይፎኖቻቸውም ታስመጧቸው አይፎን ከአሜሪካ የሚመጡ አሉ። ኢሲሞች ኢሲም ሰፖርት የሚያደረጉም ከኢሮፕ የሚመጡ አሉ። ሲንግል ሲምን ኢሲም ሰፖርት የሚያደረጉም ከዱባይም የሚመጡ አሉ። ለሁሉም አማራጭ አለ። ለሚፈልጉት በጣም አሪፍ ነው። አንዳንድ ሱቆች እንግዲህ አይተህ ከሆነ አይፎን ላይ ሪፓክ የተደረገውን ኦሪጂናል ነው ብለው የመሸጥ ነገር አለ እና እንዴት መለየት እንዳለብን ደግሞ ቅድም አይ ቲንክ በደንብ አብራርታ ያህልናል። ያው እሱ ሞዴል ነንበሩ ላይ የሚለይ ነገር ነው። ሪፓክ ተደርጎ ሲመጣ ሞዴል ነንበር ላይ ኤፍ ብሎ ይጀምራል ወይም ኤን ብሎ ይጀምራል። ሪኒውድ ወይም ሪፈብሪሽድ ማለት ነው። ኤም ብሎ ሲጀምር ደግሞ ማኑፋክቸር ነው የካምፓኒ ኦሪጂናል ኤም ብሎ ከጀመረ ማለት ነው። እሱ በጣም መለየት ይችላል። አሁን ወደ ሳምሰንግ እኒድ እሺ ወደ ሳምሰንግ ደግሞ ስንዞር ሌተስት የሚባለው ኤስ 25 አልትራ አለ አሁን መጨረሻ ላይ የተለቀቀ ስቶሬጅ በ256 በ512 በአንድ ቴራ አላቸው ዋጋቸው ከ158 ጀምሮ እስከ 170 ሺህ ብር አለ እንደ ስቶሬጅ ለውጣቸው ከለር አማራጭ አላቸው በብሉ አለ በጥቁር አለ በሲልቨር ከለር አለው ራሙ ስንት ነው

ከዚህ ቀጥሎ ደግሞ ልቅ ስንል ሀያ አራት አልትራ አለ ሀያ አራት አልትራ በምታይው በዚህ ከለር አለው የወጣው ይህችኛዋ ከለር በጣም ታምራለች ያው የራሱ መለያ ከለር ይዞ የወጣው ይሄ ነው ሀያ አራት አልትራ ይህም እንደዚሁ 256 በ12 ጂቢራም 512 በ12 አንድ ቴራም አላቸው እነዚህ እነዚህ ደግሞ በአዲስ 256 ጂቢ ከ128 ሺ ብር ድረስ አለ በ512 135 ሺ ብር ድረስ አንድ ቴራ ሲሆን ደግሞ እስከ 145 ሺ ብር ድረስ ዩዝድም አላቸው። እነዚህ በዩዝድ ሲሆን ደግሞ በጣም ስላይት ዩዝድ ነው የሚኖሩት እስከ 115 ሺ ብር እንደዛ ይገኛል። ምንድን ነው ልዩነታቸው የዚህኛውና የዚህኛው? የዚህኛው አፕግሬድ ተደርገው ነው የመጡት። ናይት ቪዥን ካሜራቸው ምናምን እነሱ ካሜራ ላይ ሞር አፕግሬድ ተደርገው ተመጥቷል ይሄ የካሜራ ጥራሱ ስንት ነው ካሜራ ጥራሱ ይህም ያው ሴም ነው 200 ሜጋ ፒክሰል ነው ግን 10 ሜጋ ፒክሰል ነው አንደኛው ካሜራ ላይ ሶስት ካሜራ ነው ያለው የዚህኛው 12 ሜጋ ፒክሰል ነው እነዚህ አሪፍ ናቸው በጣም ስለዚህ ከዚህኛው ይሄኛው ስላይድ ተሻሽሎ ይሄ ደሻለ ታ ነው ማለት ነው ይሄኛው ደግሞ 23 አልትራ ነው 256 ጂቢ ያለው አሁን አንድ ቴራ አለ። ይህም እንደዛ ደግሞ ሰው የሚፈልገው ለተመራጭ የሚያደርገው እነዚህ ደግሞ እስከ ዘጠና ሺ ብር ናቸው። አራማቸዋ በ12 አለ በስምንት አለ። ኢሲም ሰፖርት ያደርጓሉ እንዳጠቃላይ ሁሉም ማለት አዲስ ነው። ይሄኛው ስላይትሊ ዩዝድ ነው። ከሰማንያ አምስት እስከ ዘጠና ሺ ብር በአዲስ ፓክድ ደግሞ ከሆነ እስከ መቶ አምስት ሺህ ብር። በጣም አሪፍ። ስለዚህ የምትይዟቸው ሳምሰንጎች እነዚህ ነው ማለት ከሀያ ሦስት አልትራ በላይ ያሉትን ነው የምንይዘው። ኢንኬዝ ያው ከስተመር የሚፈልገው ካለ ኦርደር ማድረግ ይችላሉ። እዚህ ስቶር ውስጥ የሌለ ነገር ግን ከስተመሮቻችሁ ፈልገው የሌለ ስልክ እንትን ቢሏችሁ ኦርደር ታደርጉላቸዋል። ማንኛውንም ስልክ አይፎንም ቢሆን ሳምሰንግም ቢሆን ኦርደር ማድረግ ይችላሉ። በሶስት ቀን ጊዜ ውስጥ እናደርስላቸዋለን። ከሶስት ቀን እስከ አምስት ቀን ባለው እናደርስላቸዋለን። እሺ፣ ደንበኞች ሲጠቀሙ የነበሩትን ስልክ ይዘው መጥተው በአዲስ ጨምሮ መውሰድ ይችላሉ። ወይም ደግሞ ኤክስቼንጅ አላችሁ። ኤክስቼንጅ ይቻላል። ማንኛውንም ስልክ ዩዝ ድ የሆኑትን መተው መጥተው የተወሰነ ብር ጨምረው ሌተስቶቹን ከኛ መውሰድ ይችላሉ በተጨማሪም ጋራንቲም አለ እስከ አንድ አመት ጋራንቲ አዳዲስ ስልኮች ላይ ዩዝድ ስልኮች ላይ እንደ ኮንዲሽናቸው የምንሰጣቸው ሪዝነብል የሆነ ጋራንቲዎች አሉ እስከ አንድ አመት የሚሆን ጋራንቲ ጋራንቲ ይሰጣል በጣም አሪፍ። ዲስካውንት የምታደርጉባቸው አጋጣሚዎች ካሉ? አሉ፣ ለበዓላት እንዲሁም ኖርማሊ ጊቫዌ የምንሰጥባቸው ጊዜዎች አሉ። ፍሪ ስልክም ኤርፖድም ምናም የምንሰጥባቸው ጊዜዎች አሉ። ምን ምን ጌሞች እያጫወት ላይክ እንደ ኳስ ጨዋታ ስኮር እያስገመትን ምናምን በዛ አጋጣሚ ጊቫዊ የምንሰጣቸው ሰዎች አሉ። በጣም አሪፍ ይሄ፣ በጣም ጥሩ ይመስለኛል። ከስልኮች ውጭ እዚህ ስቶራች ውስጥ ምን ምን ነገሮች ትይዛላችሁ? ከስልክ በተጨማሪ ታብሌቶች አሉ፣ ታቦች አሉ። እንደነዚህ አይነት ታቦች ኤ ናይን ፕላስ ለቢሮ የሚሆኑ ለስልክ ለተማሪዎች የሚሆኑ መጽሐፍ ለማንበብ የሚሆኑ ታቦች አሉ። ፕሌስቴሽኖች አሉ፣ ለህፃናት መጫወቻ። እንደውም ክረምት ደርሷል፣ ለክረምት በጣም ተፈልጋለች። በጣም አሪፍ ነው። ለዛ ነው ከላይ ያደርጋቸዋል። እናም ማክ ፒሲዎች አሉ፣ እነሱን በብዛት በኦርደር ነው እናመጣቸው። ማክ ትላልቅ ስፒክ ያላቸው ማኮች አሉ፣ እነሱንም በኦርደር እናመጣለን። እዚህም አጋጣሚ የሚገኙበት ሲችዌሽን አለ በጣም አሪፍ፣ እነሱንም እንሸጣል። ፎን ኬዝም አላቸው ከቨሮች አሉ፣ ሄድ ሴቶች አሉ፣ የተለያዩ አክሰሳሪዎች አሉ፣ የመኪና ሙጅሌተሮች በጣም አሪፍ። ደንበኞች ለመግዛት ቢፈልጉ እንዴት ነው የሚያገኟቸው? ደንበኞች አድራሻችን ቦሌ ሰላም ስቲሞል አንደኛው ፎቅ ላይ ሱቅ ቁጥር መቶ ሰባት በተጨማሪ ስልካችን አለ። በስልካችንም ደውለው ዴሊቨሪም አገልግሎት ስለምንሰጥ በስልክ ደውለውም ዴሊቨር ማድረግ ይችላል፣ አዛው ዴሊቨር ማስደረግ ይችላል። በጣም አሪፍ እሺ። ለነበረን ቆይታ አመሰግናለሁ። አመሰግናለሁ። ተመልካቾች በሀቅ የሞባይል ስቶር የነበረን ቆይታ ይህንን ይመስል ነበር። በዋነኝነት ሳምሰንግ እንዲሁም ደግሞ አይፎን ስልኮችን ለምትፈልጉ ተመልካቾቻችን፣ እንዲሁም ደግሞ ታብሌትን ጨምሮ ሌሎች አክሰሰሪዎችንም ለምትፈልጉ ተመልካቾቼ ጥሩ መረጃን አድርሼላቸዋለሁ ብዬ ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳትረሱ። በደህና ቆዩ።